ቡቡና ቀዳማዊት ዛሬ ነጭ ቲሸርት ለብሰዋል። ልባችን ደስተኛ ነው፣ እኛ በፍቅር አለም ውስጥ ነን ይላል መሰለኝ ቲሸርቱ ሲተረጎም። ትርጉሙን ነው ልንገራቸው ብዬ ነው። እኔ ምን አገባኝ ግን ማለት ነው። የተፋቀረ ሰው ይጣላል እንዲ። ምን ሆናችሁ ነው ግን እናንተ? እየመጣችሁ እንደተጣላችሁ አክቶ የምታደርጉት ተረተቡ። ተው ተው እንጂ፣ ጠቡ ተውና በርዱ ውስጣችን እያረረ ምን አይነት ጌታ ታሪ በፈጠሪት፣ አረ ላውራበት ተወኛ። ተሳቅ እዚች ጋ መቁረጥ አለብ። ሳቄ ልጨርስና ልመለስ፣ አልቻልኩም በቃ ውዶቼ። እንግዲህ ዛሬ የጠፋው ቡቡ ከጠፋበት ብቅ ብሏል። በናፍቆትም የተጉላሉ ሰዎች አሉ። እንኳን በነፍሳቸው ደረስግላቸው አባቴ ጠፍተ ነበረ። ሰላም ጤና ይስጥልኝ፣ እንደምቆያቸን ውድ ቻናል ተከታታዮች። እንኳን በሰላም ወደዚህ ቻናል መጣችሁ። ለማንኛውም ላይክ፣ ሼር አድርጓ ሀሳብ አስተያየት ካለ በኮመንት አስቀምጦ፣ እስቲ ቤቱንም ሰብስክራይብ አድርጉት። በዛው ቢያንስ እንኳን ለሞራኔ ማለት ነው። ሌላውን ተዉት ታወት ተውት፣ ዝም ብላችሁ አዳምጡ። ካዳመጣችሁ ይበቃ። እናንተ ምን እንዴት እንዴት ነው ሰላም የሚባባሉት? ቡና ሃይሚ ማለት ነው። በደንብ ሰላም በኝ ናፍቀዋለች ማለት እኮ ነው። ጠጋ ብላች ሰላም አትኝም። ሃይሚዬ ደግሞ በቃ ጠጋ ማለት አልፈለገችም። ርቃ ምናምን እጇን ሰለዘረ ትላላችሁ። ጭራሽ እንግዲህ ምንድነው ፍፄ ከለሱ ሚስጥሩ መነገሩ ከባድ ሆኗል መሰለኝ ለቡሩኬ ሳያበሳጩ አይቀርም ሚስጥሩ ለምን ተነገረው ይመስለኛል ምክንያቱም እኔ የነበርኩኝ ቀድሜ ማወቅ ያለብኝ ሁኔታ ነው የሚያሳየው ቡሩኬ ላይ ማለት ነው ፍፄ ግን ያው የጋራ ጓደኛቸው ስለሆነ ምንም አልመሰለውም እንግዲህ ፍፄን ነው በግል ጣቶ ብሩክን ማናገር የፈለገው ነገር ግን ሀይሚዬ ደግሞ መምጣት ስለነበረባት ፍፄ ይዟት መጥቷል ማለት ነው ሀይሚን ይሄ ሆኖ ደግሞ ተረጋግተው ነገሩን እንዲያወሩና ችግሩን እንዲፈቱት ያደረገውና የሄደበት እርቀት ነው ፍፄ። ጉሩኬ ደግሞ ከሀይሚ ጋሁን ላይን ማውራት እንደማይፈልግና ተረጋግቶ ነገሩን ቀስ ብሎ ማውራት እንዳለበት ነው። ዘና እያለ ነው ያለው ፍጼ። ደግሞ ይቺ ባቄላ ከአደረች አትቆረጠም የሚባል አባባል አለና ምን መሰላችሁ? እዚ ጋር አንድ ነገር ንገራችሁ፣ ፍጽ ልክ ነው በእኔ ማለት ነው የተዋደደ ሰው የተዋደደ ሰው በመሀል ቂም ይዞ ዛሬ ነገ ይቅር እንባባላለን ነገ ችግራችን እንፈታዋለን የሚባል ነገር የለም። ተተጣላችሁ በመሃላችሁ ያለውን ችግር ቶሮ መፍታት ወደ መፍትሄው መግባት እንጂ ዛሬ ነገ የምትሉ ከሆነ በመሃላችሁ ሞር ክፍተት እየተፈጠረ ነው የሚሄደው። ብሩኬ ጋር ያየሁትኝ አሁን ምን መሰላችሁ፣ የራሱ መረጋጋቱን ተተረጋጋ በኋላ የተፈጠረውን ነገር ለሀይሚ ማስረዳት ነው የሚፈልገው እንደተረደውት ከሆነ ማለት ነው ይሄ ደግሞ የሚያዋጣ ነገር አይደለም። እንደውም በመሀላቸው መራራቅን ነው የሚፈጥረው። እና አሁኑን ትኩሱን ነው ነገሩን መነጋገር ችግሩ መፈታት ያለበት ብሏል። ፍጽ የአራዳ ልጅ እዚች ጋር ተመችቶኛል። ምርጥ ነጥብ ነች ያነሳሀት። ዋው እና ነገሩ ደግሞ ሲቆይ ሌላ ነገር ሌላ ችግርን ይፈጥራል፣ ነው የፍፄ ንግግር። ብሩኬ ደግሞ እያለ ያለው ምንድን ነው? ነገሩን ለእኔ ግልጽ ሳታደርግ ሀይሚ ነገሩን በልቧ ይዛ ከእኔ መራቅ መለየት ነው የምትፈልገው ነው እያለ ያለው ለብሩኬ። እዚህ ጋር የሆነ ነገር ማለት ይፈልጋለሁ። ብሩኬ፣ በጣም ተሳስተሃል። የተፈጠረውን ችግር አንተ ጋር ያለውን ስህተት ከአንተ አንደበት መስማት ፈልጋ እንጂ ነገሩን የተፈጠረውን ነገር የደረሳትን መረጃ ይዛ ወደኋላ መሸሽ ፈልጋ አይደለም። ዛሬ ላይ ከአንተ አንደበት እውነተውን መስማት የፈለገችው ምንድን ነው? ዛሬ ተሳስተሃል አይደለ? ነገ ደግሞ ሌላ ስተትን እንዳትፈጽም እና ነገ ላይ ደግሞ ከዛ ከሰተተ እንድትማር ስለፈለገች ከአንተ አንደበት እውነቱን መስማት ስለፈለገች የደረሳትን ነገር እውነቱን መስማት ስለፈለገች ነው ችላ ችላ ያለችው። አንተ ግን ያሰብከው እሱን እና ሀይሚን የተረዳሃት በመጥፎ አንግል ነው የተረዳሃት። ገባክ ስለ መሌት ስለ መሌት ምንድን ነው ስለ መሌት ሰላሳ ጊዜ ማውራት ምንድን ነው የዚህን ያህል መሌት ለመለያየት ነበረ እንዲ እናንተ ግንኙነት ለመለያየት ነበረ እዚህ ደረጃ የደረሳችሁት ታማ የሆኑ አብሮ እጅ ለእጅ ተያይዞ መቀጠል ነው ወይስ የሆነ ነገር ሲፈጠር እንለያይ ይሄ የመጨረሻ ውሳኔ ነው ምናምን ነው እዚ ጋር ማለት ያለባችሁ አንተም ትልቅ ሰው ነህ ሀይሚን ብስል ነች ያለ እድሜዋ እና አስቡበት ስለ መለያየት አታውሩ ሀይሚኮ ለፍፄ ስለተናገረች ስህተት እኮ አይደለም። ብሩክ የዚች ጋ ማለት ነው ስህተት አይደለም። ነገሩን ማወቅ እንፈልጋለን አሉ ኦዲየንሶች ማለት ነው። ሶ ደግሞ ነገሩን ላለመናገር፣ አንተን ሚዲያ ላለማውጣት ሞክራ ነበረ፣ ላለመናገርም ሞክራ ነበረ። ስለዚህ ደግሞ ኦዲየንስ ደግሞ ማወቅ ስላለበት ተናገረች። በቃ አለቀ። ተናገረች ያለውን ነገር ስለዛ፣ አሁን ደግሞ ለምን ጓደኝ ሰማብኝ ውርደቴን ብለህ ነው ያዙ ይልቀቁኝ የምትለው ብሩኬ። ምንም እኮ ማድረግ አይቻልም። ህልና እኮ እንደሚያውቀው ያስታውቃል። የሆነ እየተርበተበትክ ነው የምታወራው ሁላ እየተርበተበትክ ነው፣ ህልና ስለሚያውቀው ማለት ነው። ስለዚህ ሀይሚ ላይ ማፍጠጥ የሆነ ነገር እንትን ማለት አግባብ አይደለም። ይች ልጅ የሆነ ነገር ሲገጥማት ስሙን ታክላለች። የሆነ ቦታ ደግሞ የሆነ ሰዓት ደግሞ ደስተኛ ስትሆን የሆነ ድንቡሽ ውሽ ትላለች። በሁለት ቀን ይኸው ስሙን ያከለች። እኔ በጣም ነው የሚያናድደኝ። ምን ጉድ ነው ግን ማለት ለሰዎች ደስታ መስጠት ማንችል ከሆነ ሰዎችን ደስተኛ ማድረግ ማንችል ከሆነ ደስታቸውን አንንጠቃቸው። በራሳቸው የሚያገኙትን ደስታ አንንፈጋቸው። እውነታውን እንግዲህ ከአንተ ነው የጠበቀችው፣ አልናገርም ስላልክ ለጓደኛ ነገረችው። ምንም የሚያጨቃጭቅ ነገር እኮ የለም። ቡራ ቡቡዬ ተረጋጋ። ጥሩኬ ደግሞ በጣም ስህተት አለብክ። ምን እንዳይመጣ ነው አይባልም ለሀይሚ ክብር ካለ። ፍቅር ካለ ምን እንዳይመጣ ነው የሚባል ቃላቶችን አትጠቀም ነገ ሚስትህ እኮ ልትሆን ትችላለች አይደለ እንዴ ልክ እግዚአብሔር ካለ እንጋባለን አይደለ የምትለው ሶ ፈጣሪ ካለ ትጋባላችሁ ልክ አንተ እንዳልከው ማለት ነው ምን እንዳይመጣ ነው ምን ማለት እንዴት ለምን ለምን ማለት ይሄ አሁን ችግር አላመጣባችሁም አላጨቃጨቃችሁም እ የተፈጠረው ነገር አላጨቃጨቃችሁም፣ ሰላማችሁን አላሳጣችሁም። ምን አይነት አነጋገር ነው? አነጋገርህን ትንሽ አስተካክለው። የሚመጣውማ በመሀላችሁ መለየት፣ መራራቅ፣ አመት ሙሉ የፈጀው ጓደኝነታችሁ በከንቱ መና መቅረት ነው የሚመጣው። አሁን የተረዳኝ ይመስላል አማቼ መቃጠል ዘንድሮ እኮ እኔ መዳም ጮስ ደፍቶኛል ደግሞ አንተ ተጨመርክ ከሴ ጋር ለው የተገኘት ገረመሽ ወይ ደጋ አደረኩ እንደዚህ ይባላል አይባልም እኮ ብሩክ እንደዛ አይባልም ይቅርታ ስህተትም ሊኖር ይችላል በል በደፈ ነው ማለት ነው ይህንን ነገር ማመን ካልፈለክ የሆነ የትቤት ወሬ ማውራት አስፈላጊ አይደለም ኦኬ የዝኔ አክል ከሀይሚ ጋር የተከራከረ ብታሳየውም አያምራትም። ይሄ የራሲሽ ስራ ነው የራሲሽ ቅንብ ብሮ ነው የሚላት አስረግጭ ትነግራችሁ። ረመጥ ነው። ሌላው ነገር ደግሞ ብሩክ አወራረ ልክ የንቀት ነው። ይቺ ልጅ አሁን ተስፋ ስትሰጣት የኖረች ሴት ናት። ብዙ ነገሮችን ስትላት የኖረች ሴት ናት። አርጌውም ከሆነ እሳይ ምናምን ነገር ስላለክ እንዴ፣ ምን ማለት ነው? እንዴት እንዴት ነው የሚያደረግህ? እንዴ ቢያንስ እንኳን ለሴት ልጅ ለሴት ልጅ ክብር አለኝ እኔ ለሴት ልጅ ስትል ስዘምርልን ትውላለህ። እዚ ካሜራ ላይ እየመጣክ ታዲያ ለሴት ልጅ ክብር ካለክ ለምን በፍቅር አታወራትም? ሴት ልጅ እኮ ፍቅር ይገዛታል፣ ፍቅር እኮ ያሸንፋታል። ምን ሆነህ ነው እንዴ እንደዚህ አሁን ብሩኬ የተዋረደ ማለት ነው። ብሩክ እንደዚህ ማለት ከሆነም ሆነ ነው። ምን ይጠበስ? ምን ይጠበስ ምን ሊመጣ ምናምን ነገር ምንድን ነው እንደዚ አይነ አጉል ንግግር? ትልቅ ሰው አይደለም እንዴ? አንዳንድ ቀን እንኳን የሆነ ትልቅ ሰው ለመሆን ሞክር ማለት ያው፣ አንዳንድ አልበሰልክም፣ ገና ነው ይቀርሃል። ያው እሷ ብቻ ነች የበሰለችው። አንድ ቀን ግን ታበስላለች። አኮርኩማ አኮርኩም፣ እዛ ያደረሰችም እኮ እሷ ነች። ንግግር እንድትችል ምናምን ነገር ያደረገችክ እሷ ነች። በደንብ ንግግር እንድትችል ያደረገች እሷ ነች። ስለዚህ ለዚች ዋጋ ለከፈለችልህ ሴት እንደዚህ ምን ብሎ እንደ ምንድነው ቡናዋ እንደጣፈጠላት ሴት ሳይሆን ወሬህን ማሳመር ያለብክ በስነስራ ለማስረዳት ሞክር። ልብ እኮ ያውቀዋል። ግን ምን መሰለክ ማመን አትችልም። ያንን እውነታ ማመን ስለማትፈልግ ሃይሚ ያደረግከው ነገር እውነተኛ ነገር ነው። ግን በፕራንክ መልኩ አድርጋ ነው እየነገረች ያለችው እንድታምንላት። አንተ ግን ማመን አትፈልግም። ለምን ይሄ ቅሌት ነው። እሷን አስቀምጠ እዛ ጋር ሀለሌ እንደዚህ ሹሩሩ ምናምን ነገር ከሌላ ሴት ጋር እንደዚህ ያለ አንተ ታውቀዋለህ፣ ቅሌት እንደሆነ ኪልነህ ያውቃል። ግን ደግሞ ተረጋግተህ ለማውራት ሞክር እሺ። ሩብ ያክል ክብር ስጣት። ትንቃታለህ፣ ልክ ሁሌ የምትያት እንደ ሕፃን ልጅ ነው ሀይሚን ማለት ነው። ሀይሚ ሕፃን ልጅ አይደለችም፣ ትበዛብሃለች። አንተ ግን አሳንሰህ ነው የምትያት ሁሉ ጊዜ ማለት ነው። ለምን ምንጎሏት? ሁሉ ነገር የሞላላት ሴት ናት። ስለዛ አሁንም አስብበት እሺ። ዋጋ የሚያስከፍልህን ነገር ከማውራት እና እንደዚህ ከመመነጣደቅ ተረጋግቶ ማሰብ ጥሩ ነው። አስብበት። በኋላ የሚቆጭህን ነገር በኋላ የምታለቅስበትን ነገር አታድርግ። ሴት ልጅ አንድ ጊዜ ከእጅ ከወጣሽ ወጣሽ ነው፣ አትውጣ እንጂ ተቆረጠሽ ቆረጠሽ ነው። ስለዚህ ስለምትወድክና ስለምታፈቅር ነው ሽሩሩ የምትልክ እንጂ ባትወድክ ቀና ዞር